በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የመድኃኒታችን የሱስ ክርስቶስ ሰላም እና ጸንቀለውላችሁ ይዛላችሁ ውድ የእግዚአብሔር ልጆች እንዴት ናችሁ? ምንም እንኳን የመጽሐፍ ቅዱስ እውቀት ባይኖረኝም አዲስ በመጡ የሃይማኖት ተከታዮች ያውም በስራ ባልደረጎቼ ጨለማ ውስጥነ እየሱን አታውቀውም እየተባልኩ ዝም ማለት ስለሌለብኝ ከኛና ከነሱ ማን የተሻለ ኢየሱስ እንደሚያውቀው ለማሳየትና ለመመስከር ነው ወደዚህ ማህበሪያ የሚሄድ የመጣው። ስለዚህ እስከ መጨረሻው ስም ሌላውን የተራ ምዕመን ስለሆንኩም ኦርቶዶክስን አልወክልም። አሁን የማነሳው ነጥብ ስለ ኢየሱስ ማንነት ነው። የጉዳዩ መነሻ ሔዋን ስለሆነች ከዚሁ ከሔዋን ታሪክ ጀምራለሁ። ሔዋን በገነት ካለው ዛፍ ሁሉ እንድትበላ ተፈቅዶላት ነበር። እርሷ ግን የተከለከለችውን እፀ በለስ በልታ ሕግ አፍርሳ ሞተች። ሔዋን ህግ ብቻ አይደለም ያፈረሰችው። እግዚአብሔርን ከዙፋኑ አባራ ባሪያ አድርጋ ቀጥቅጣ ልትገዛው እንደ እግዚአብሔር መሆን ተመኝታ ነው ጸበለስን ይበላችሁ። በሌላ አነጋገር መፈንቅለ መንግስት ወይም መፈንቅለ እግዚአብሔር አድርጋለች ማለት ነው። በዚህ ልክ ለበደለች ለሔዋን ይቅርታ ሊያደርግላት ወስኖ እግዚአብሔር ወደዚህ ዓለም መጣ። አሁን በእኛና በመጤዎቹ መካከል ያለው ልዩነት የሚጀምረው ከዚሁ ከኢየሱስ አመጣት ጋር ነው። እነሱ አብና ኢየሱስ ሁለቱ የተለያዩ አካላት እንደሆኑ ያምናሉ። መካከለኛ፣ ጠበቃ፣ አማላጅ የሚለውንም የመጽሐፍ ቅዱስ ቃል በመጥቀስ ይከራከራሉ። እንደነሱ አነጋገር ከሆነ ወልድ ኢየሱስ ክርስቶስ ፍጡር ነው ወይም እንደ ማንኛውም ነብይ ነው። በማቴዎስ 24 24 ብዙ ሐሰተኞች ክርስቶሶች እና ሐሰተኞች ነቢያቶች ይነሳሉ ተብሎ እንደተነገረ ትንቢቱ ይፈጸም ዘንድ ግድ ስለሆነ ዓይናቸውን በጨው አጥቦ ከእውነት የራቀው ውሸት ይነግሩናል። አብ ልጁን ኢየሱስ ክርስቶስን ወዳ ፍቅዳ ለሞተች ይዋን ያውም አብ ራሱ ሊቀበለው ያልወደደውን መከራ ምንም ጥፋት የሌለበትን ኢየሱስ ክርስቶስን በብዙ መከራና በስቅላት ስለቀጣ ሕይወቷን እንዴት ልትድን ትችላለች? አረብና እስራኤል ሁሌም እንደሚታወቀው አይጥና ድመት ናቸው። እናም የአረቡ መሪ ከዜጎቹ አንዱ መረጃ እያሾለከ መከላከያውን እያስጨፈጨፈ ይቸገራል። መሪው መረጃ አሾላኪው ሲገኝ በስቅላት ሊቀጣ አዋጅ አስነገረ። በኋላ ሲጣራ ግን መረጃ አሾላኪዋ በጣም የሚወዳት ልጅ ሆና ተገኘች። መሪው እሷን በጣም ስለሚወዳት ሌላውን ልጁን በመቅጣት ወንጀለኛዋን ማዳን ፈጽሞ የሚታሰብ ነገር አይደለም። ያወጣውንም ሕግ የማስፈጸም ግዴታ ስላለበት በጣም የሚወዳት ልጁ ዓይኑ እያየ ተሰቅላ ሞተች። ሌላ ምሳሌ ጨምር። በጣም ብዙ ሕዝብ የጫነ ባቡር በፍጥነት እየመጣ ነው። ነገር ግን ባቡር ሐዲዱ አራት መቶ ሜትር ርቀት ላይ ተቆርጧል። አንድ ደግ ገበሬ ባቡር ሐዲዱ መቆረጡን የሚገልጽ ማስታወቂያ እንዲታይ ጎላ አድርጎ ጽፎ ሁለት ልጆቹን አስይዞ በየመቶ ሜትር ርቀት ላይ አቆማቸው። ባቡር ነጂው ግን የልቦች ቅንብር ስለመሰለው አልቆመም። በመጨረሻም ገበሬው ራሱ ባቡር ሐዲድ ውስጥ ገብቶ ተገኝቶ ሞተና ህዝቡን ያተረፈ እንጂ ከልጆቹ አንዱን ባቡር ሐዲድ ውስጥ ገፍጥሮ አልጨመረም። ታዲያ የእነሱ አብሜን አይነት ጨጋኝ ቢሆን ነው እሱ በዙፋኑ ተደላድሎ ተቀምጦ ልጁን ኢየሱስ ክርስቶስን ለመከራና ለሞት አሳልፎ የሚሰጥ በእኛ የሰው ልጆች ታሪክ ሊታሰብ ያልቻለውን እነሱ ስለ ሀሰተኛው ክርስቶስ በጻፉት የሀሰት ድርሰት እግዚአብሔር ትሞታለህ ብሎ ያወጣውን ሕግ ሽሮ እንደገና ሌላውን ልጁን ሰቅሎ የዋንን ማዳን ችሏል። አይጥ በበላ ዳዋ ተመታ እንደሚባለው ማለት ነው። እውነታው ግን እነሱ እንደሚሉት ሳይሆን እግዚአብሔር ራሱን ከዙፋኑ ተነስቶ ለዚህ ዓለም የመጣው ማለትም አብ ማለት የወልድና የመንፈስ ቅዱስ ቃል ነው። ወልድ የአብና የመንፈስ ቅዱስ ልብ ነው። መንፈስ ቅዱስ የአብና የወልድ እስትንፋስ ነው። አንድ እግዚአብሔር ነገር ግን ሶስት ስል በዮሐንስ ወንጌል 14 8 ፊልጶስ አብን አሳየንና ይበቃናል ሲለው ኢየሱስ ክርስቶስ በቀጥታ የሰጠው መልስ እስካሁን ከእናንተ ጋር ሰኖር አታውቁም። ምን ነበር ያለው ዘዳግም 6፡4 እስራኤል ሆይ ስማ እግዚአብሔር አንድ ነው አለ እንጂ ሁለት እግዚአብሔሮች ወይም ሶስት እግዚአብሔሮች አላለ። ኢሳይያስ 45፡21 አብ ከኔ በቀር ሌላ አምላክ የለም ሲል ቲቶ 2፡12 ኢየሱስን ታላቅ አምላክ ብሎታል። ስለዚህ አብ ማለት ኢየሱስ፣ ኢየሱስ ማለት አብ ነው። ኢየሱስ በሰውነቱ ተርቧል፣ በእግዚአብሔርነቱ አላዛርን ከሙታን አስነስቷል። ኢየሱስ በሰውነቱ ተጠምቋል፣ በእግዚአብሔርነቱ ባህር ላይ ተራምዷል። ስለዚህ በሰውነትና በእግዚአብሔርነት መካከል ስላለ መካከለኛ ተባለ። እግዚአብሔር አንድ ሆኖ ሶስት ስም ይዞ የመጣው የዲያብሎስን የትኩረት አቅጣጫ ለማስቀየርና ኢየሱስ ምንም ማድረግ የማይችል ደካማ ሰው መስሎት ስህተት እንዲሰራ እና መቀበሪያ ጉድጓዱን በራሱ እንዲቆፍር ራሱ በዘረጋው ወጥመት ተጠልፎ ራሱ እንዲወድቅ ኢየሱስ ላይ ያለ ከልካይ የፈጸመውን የጭካኔ ተግባር እንዲፈጽም ሁኔታዎች ተመቻቶለት፣ እንዲዘብትበት፣ በጥፊ እንዲመታው፣ መራቅ እንዲተፋበት፣ ግንድ እንዲያሸክመው፣ በገመድ እንዲጎትተው፣ ጎኑን በጦር እንዲወጋው፣ የሾካኪ አናቱ ላይ ደፍቶ በዘንግ እንዲመታው፣ ስድስት ሺ ስድስት መቶ ስልሳ ስድስት ጅራፍ እንዲገርበው ወንበዴውም በርባንም ፈቶ ኢየሱስን እንዲሰቅለው ነበረ። እናም ዲያብሎስ ይህም አልበቃው። የሰው ዘር ሁሉ ሲሞት ነፍሳቸውን ሲኦል ያወርድ ስለነበረ ኢየሱስንም ሲኦል ሊያወርድ ወደ መስቀሉ መጣ። አሁን ዲያብሎስ ራሱ በዘረጋ ወጥመድ ውስጥ ሰተት ተብሎ ገብቷል። ስለዚህ በቆላስይስ 2፥12 እንደተነገረው በመስቀል ተጠርቆ ተያዝል። ኢየሱስ ላይ ያደረዛት እያንዳንዷ በደል አጻፋውን ሊቀበልና በሰፈረበት ቁና ሊሰፈርለት ይገባል። እናም ዲያብሎስ ስልጣኑ ተገፎ አዳምና ሔዋንን ካሳክሶ በመጨረሻ ታሰረ። ዲያብሎስ በሔዋን ሕይወት ዘሎ ጣልቃይ መግባትና ጭካኔ የመፈጸም ስልጣን ማንም አልሰጠውም። በእሳ በለሷ መቀጠፍን የተሳተፈ ቀንደኛ ጠላት ነው። እግዚአብሔር ፍጥረታትን ፈጥሮ በፍታይነት በሚያስተዳድርበት ውሃ ስር ዲያብሎስ በዚህ ጭካኔ ተግባሩን መቀጠል ስለሌለበት እግዚአብሔር ወደዚህ ዓለም መጥቶ በቁላሰስ 212 በትዕዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው። እርሱን በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትን፣ ሥልጣንን ገፎ ድል በመንሳት በእርሱ እያዞራቸው በግልጽ አሳያቸው። ኢየሱስ በስጋ ሞተ፣ በመንፈሱ በወኅኒ ላሉ ነፍሳት ሰላምን ሰበከላቸው። አንደኛ ጴጥሮስ 3 11 በራእይ ዮሐንስ 20 ቁጥር 7 ሽሁ ዘመን ሲፈጸም ከእስራቱ ይፈታል ይላል። መቼ ታስሮ ነበር ከተባለ ደግሞ ወደዚህ ወደ መስቀሉ በመጣ ጊዜ እየታሰረ ነው። እግዚአብሔር የትኩረት አቅጣጫ ሊያስቀይር እንደሚችል ከመጽሐፈ ኢያሱ ምዕራፍ ስምንት ቁጥር ሁለት ልናይ እንችላለን። እግዚአብሔር እያሱን ከጋይ ከተማ በስተጀርባ ድብቅ ጦር እንዲያስቀምጥ እና የትኩረት አቅጣጫ ማስቀየሪያ ጦርነት ከፊት ለፊት እንዲገጥሙ ሕዝቡም ከከተማው በመሳብ ማራቅ፣ ከዚያም ከከተማው በስተጀርባ ያለው ጦር ከተማዋን እንዲያቃጥሉ አዟል። ሌላውም የቤታችን ድንግል ማርያም ከመንፈስ ቅዱስ ስታረግዝ አመነዘረች ብለው በድንጋይ እንዳይወግሯት የሕዝቡን የትኩረት አቅጣጫ ለማስቀየር ለዮሴፍ ታቸች። እግዚአብሔርኛን ለማዳን ብዙ መከራ ተቀብሏል። ይቅርታ የማይገባን ጠላቶቹ መሆነም ሳለን ምንም የሚወደድ ነገር ሳይኖረን ከዙፋኑ ወርዶ ራሱን ባዶ አድርጎ በዚህ ልክ ወደደ። ከፍቅሩ የተነሳ ሔዋን የተመኘችውን ዙፋን አልከለከላትም። በሁለተኛ አዳም ክርስቶስ አማካኝነት ሰው አምላክ ሆነ። ንግስቲ ቱም የወርቅ መጎናጸፊያዋን ተጎናጽፋ በእግዚአብሔር ቀኝ ቆመች። የኛ ውድ አባት በቸርነት ላይ ቸርነት በሰጋ ላይ ደግሞ ጨምሮ ሌላ ጸጋ። ለዚህ ነው እንዲሁ በጸጋው ድናችኋል ያለው። መጤዎቹ ግን በጸጋው ድናችኋል ስላለ ብቻ በጸጋው እንድናለን፣ ለመዳን ስራ ያስፈልጋል፣ ሰው ባመነበት ቅጽበት ይድናል የሚል የተሳሳተ ትምህርት ያስተምራሉ። መጽሐፍ ቅዱስ ግን እንደዚህ አይልም። ከሮሜ ስምንት ሰባትን ብንወስድ ስለ ስጋ ማሰብ ሞት መሆኑን ይነግረናል። ማቴዎስ ሰባት አስራ ሶስት በጠባቡ በር እንድንገባ ይነግረናል። ሉቃስ አስራ አንድ ሁለት እንደ ስጋ ፍቃድ ትኖሩ ትሞት አላችሁ ይለናል። ማቴዎስ አስራ ስድስት ሀያ አምስት ነፍሱን ሊያድን የሚወድ ቢኖር ያጠፋታል፣ ስለ እኔ ነፍሱን የሚያጠፋት ያገኛታል ይላል። ማቴዎስ 25 እንደተነገረን ደግሞ ኢየሱስ ለፍርድ ሲመጣ ማለትም በመጨረሻው በመጨረሻውና ወሳኙ ቀን ውሳኔ ለመስማት በእግዚአብሔር ይስንቆ የሚነግረን ቃል ብራብ አብልታችሁኛል፣ ታርሽ አልብሳችሁኛል፣ ታስሬ አስፈትታችሁኛል፣ ታምኜ አስታማችሁኛል፣ እናንተ የአባቴ የብርካኖች ዓለም ሳይፈጠር አስቀድሞ የተዘጋጀላችሁ መንግስት ውረሱ ይላቸዋል። በተቃራኒ ደግሞ መልካም ስራ ያልሰሩት መልካም ስራ ስላልሰሩ ብቻ እናንተ አመፀኞች ከኔ ወደ ዘላለም ቅጣት ሂዱ ይላቸዋል አለ እንጂ፣ እነሱ እንደሚሉት እምነታቸው አድኗቸዋል ገነት መንግስተ ሰማያት ግቡ የሚል ነገር አልተናገረም። ገብረ እግዚአብሔር እባላለሁ። ለዛሬው አብቀው በቀጣይ በሌላ ርዕስ እስከምንገናኝ ቸር እንሰንብት። አነሳስቶ አስቶ ላስጀምረኝ አስጀምሩ ላስፈጸመኝ ለልዑል እግዚአብሔር ክብር ምስጋና ይገው አሜን።